አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናላችን ቤተሰቦች እንዴት ናቸው? ሁሉ አማን፣ ሁሉ ሰላም አለን፣ አልሐምድሊላህ። ዛሬ እንግዲህ በአይነቱ ለየት ያለ አምስት ተከፋች የሆነ ቁምሳጥን ይዤላችሁ መጥቻለን ማለት ነው። እንደምታዩት የቁምሳጥን ቁመቱ ሁለት ከሃምሳ፣ ጎኑ ደግሞ ሁለት ከአርባ የሆነ ቁምሳጥን ነው ማለት ነው። ከዛፍ ይችላል ለሰፊ ቤት የሚሆነው እና ስለ ቁም ሳጥኑ ከማብራራቴ በፊት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ሆናችሁ ደግሞ ለወዳጅ ዘመዶቻችሁ በማጋራት የስራችን ተካፋይ ይሆናል እና ወደ ቁም ሳጥኑ ስመጣላችሁ፣ ይሄ ቁም ሳጥን እንዳልኳችሁ አምስት ከፋች ነው እና እንደምታዩት ይሄ ቀለም አይደለም፣ ቀለም አይደለም። ይሄ ራሱን የቻለ ለየት ያለ ምዲፍ ነው ማለት ነው። ምዲፍ ኤችዲፍ ይባላል። ኤችዲፍ የሚባለው ምዲፍ ነው ይሄ እና እንደምታዩት ለየት ያለ ነው። ቅባት አያስፈልገውም ማለት ነው። ቀለም ቅባት አያስፈልገውም ራሱን ችሎ ነው እና እዚህ ጋር እንደምትቸው ጠርዝ ላይ የሚቆራረጡ በፓርት ራሱ የሚቻለ ስቲከሮች አሉት። ያን ለጥፍሙ ማለት ነው። እንደዚህ ባህር ነው። እንደምታዩት በጣም ያማራሉ። ማኔላዎች ደግሞ ይበልጥ ለቁምሳጥኑ ውበት ሰጥቶታል ማለት ነው እና ይህ ቁምሳጥን እንዳልኳችሁ አምስት ተከፋች ነው ያው ምንም ከፍቼ ላሳያችሁ እና ይሄ ቁም ሳጥን አንደኛው በር ይታለ ላላችሁ ያው አሳያችኋለሁ እሱ ቀስ ብለን ወደ አምስተኛው በራፍ እንሄዳለን ማለት ነው። ሌላ ምንድን ነው ይሄ ቁም ሳጥን አሁን እንዴት ነው? እና እንዳልኳችሁ ወደ ቻናላችን ቤተሰቦች የአምስት ተከፋች ቁምሳጥን የተባለ መልኩ ነው የተሰራው ማለት ነው እና እዚህ ጋ ያው ሱፍ መስቀያ ነው። ሱፍ መስቀያ ነው። እዚህ ጋ ደግሞ ደኮስ መሆን መጠቀም ይቻል ነበር። ያው የከስተመራችን ትእዛዙ ነው መስተዋት አልለጠፍንበት ነው። እናንተ ከፈለጋችሁ ያው መስተዋት ለጥፈን መስራት እንችላለን። እንደገና እዚህ ጋ ታች ላይ ሁለት ሚስጥራዊ መሳቢያዎች አሉት። ከውስጥም አሉ ከበሩ ውስጥ ሁለት መሳቢያዎች አሉት። እዚህ ጋ ደግሞ የተለያዩ ለለ ያሉ ልብሶች ማስቀምጫ ነው ማለት ነው ይህ እሱን ለመስቀል ያገለግላል ማለት ነው። ሸሚዝ፣ እሱ ጃኬት፣ የተለያዩ ነገሮችን ለመስቀል ያገለግላል ማለት ነው። እና የቻናላችን ቤተሰቦች፣ አሁን ግዙፍ የሆነ ቁም ሳጥን እንዳልኳችሁ፣ ከሃምሳ በሁለት ከአርባ የሆነ ቁም ሳጥን እንዴት ነው ቤቶች ውስጥ ይገባል? ይህን የሚያክል ቁም ሳጥን ላላችሁ፣ ይሄ ቁም ሳጥን እንዳለ ተፈታች ነው። እዚህ ጋር እንደምታዩት ይህ ለብቻ ይወጣል። ይችኛዋ ለብቻ ትወጣለች። ይሄም ለብቻ ይሄም ለብቻ ይሄም ለብቻ ተነቃቃይ ነው ማለት ነው። እንዳሁን ለማሳየት ያክል ነው። እንደዚህ ገጣጥሞ ያቆም ነው። ወደ ቤት ሲገባ ተነቃቅሎ በቀላል መንገድ መግባት ይችላል ማለት ነው። እንዳልኳቸው እዚህ ጋር የተለያዩ ነገሮችን ለማስቀመጫ ብቻ ይሄም ውስጡም ያማረ ነው፣ ውጭም ሷ ያለው እና ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይከላከሉ። ሙሉ ሆናችሁ ደግሞ ወደ ዘመዶቻችሁ በማጋራት የስራችን ድርሻ ተካፋይ እንዲሆኑ ባኩሩ እጠይቃለሁ። እና ምንድን ነው አሁን አምስተኛው በር የታልላላችሁ። ወደ አምስተኛው ስመጣላችሁ ምንድን ነው የአምስተኛው በር ያው ጫማ መደርደሪያ አርገን የሰራንላቸው ማለት ነው። እንደምታዩት እችጋ ፏ አርገን ጫማ መደርደሪያ እዚህ ጋር ደግሞ እንደምታዩት ክፍል ይሄንኛው ፓርት ያው ጫማ አይደለ የሚቀመጠው፣ ለዛ አየር እንዲገባበት ታሳቢ በማድረግ ጫማዎችን በአራት ደረጃ በአምስት ደረጃ እንደፈለጉ ማስቀመጥ ይችላሉ። ዘናፈታ ብሎ እዚህ ጋር ደግሞ ቻት አምስተኛዋ ተከፋች አዚጋም የተለያዩ እቃዎችን አላ ብዙ ጊዜም አንጠቀምባቸውን ነገሮችን እዚህ ጋር ማስቀመጥ ይቻላል ማለት ነው። እንደምታዩት እዚህ ጋር የተለያዩ ጫማዎችን ለመደርደር የምንጠቀምበት ነው ማለት ነው። ብዙም አያስፈግርም ያው ፊት ለፊት ስላልሆነ ማለት ነው እና ጉዳይቻን አላችን ቤተሰቦች ስራችን ይሄን ይመስላል። ያው በቀላሉ ቀረብ ረብ ያርኩላችሁ ያን ያህል የሚታበድም ስላልሆነ ነው ስራው እንዳልኳቸው ይህ የራሱ የሆነ ልጥፍ ስቲከር ነው። ቀለም ተቀብቶ ስላሉ ነው በቀላሉ ለማብራራት ያክል ነው የመጣሁት። እና ይሄ ቁም ሳጥን ሁለት ከሀምሳ በሁለት ከአርባ ቁመቱ ሁለት ከሀምሳ ጎኑ ሁለት ከአርባ ነው። እና ውዴ ቻናላችን ቤተሰቦች ይሄን ቁም ሳጥን ማተራት የሚፈልጉ አድራሻችን ወሎ ከሚሴ በስልክ ቁጥር ዜሮ ዜሮ 5166006 በመደወል ማዘዝ ይችላሉ ማለት ነው። የትኛውም ያገር ክፍሉ ነው፣ ማዘዝ ብቻ ነው የሚጠበቅባችሁ እ በተቀላጠፈ የትራንስፖርት አገልግሎት ይዘን እንመጣለን ማለት ነው። ይደውሉ፣ ይዘዙ። ምርጫችሁን ምርጫችን ነው። ስራችን ጥራት፣ ውበት ነው፣ ጥንካሬን ያማከለ ነው። እንዳልኳችሁ አድራሻችን ወሎ ከሚሴ ነው፣ በድጋሚ ለማስታወስ ያክል ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። ለሆናችሁ ደሞ ደሙሉ ወዳጅ ዘመዶቻችሁ በማጋራት የድርሻችን የስራችን ተካፋይ እንዲሆኑ ባክሮት ይካለን እና ይሄን ይመስላል እንግዲህ የዛሬው አምስት ተከፋች ቁምሳጥን ቀለል ባለ መልኩን ያቀረብኩት። እናሳ ያው ይሄን ይመስላል እንደምታዩት፣ ልብን ያማለለ ስራ ነው። እና የቻናላችን ቤተሰቦች ሰላም አለይኩም ወረሕመቱላሂ ወበረካቱ።